ሰላም ጤና ይስጥልን። ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ሮብ ንቁ ዜናችን ነው። ከዜናዎች ጋር አድና ተስፋ ነኝ። አብራችሁን ቆዩ። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ላለፉት ጊዜያ ሲያካሄድ የነበረውን መደበኛ የእርክ በካህናት ስብሰባ መጠናቀቅን አስመልክቶ መግለጫ አውጥቷል። መምር ኢሳያስ ዝርዝራለሁ። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በፍትህ መንፈሳዊ አንቀጽ አምስት ቁጥር 164 በተደነገገው መሰረት የእርክ በካህናት መደበኛ ስብሰባውን ከግንቦት 6 ቀን 2017 ዓ ም እስከ ግንቦት 19 ቀን 2017 ዓ ም ድረስ አካሂዷል ተናግሯል። የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና እድገት ለሀገር ሰላምና መረጋጋት ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስጠት አስፈላጊ ውሳኔዎችን አሳልፏል። በዚሁ መሰረት አንደኛ፣ ለሰላምና ለአንድነት ቅድሚያ መስጠት፤ ምትክ ለሌለው የሰው ልጅ ህይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ህይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን በአካተተ መልኩ በየደረጃው የምክርና የግንዛቤ ማስጨበጫ ስልጠና ውይይቶችና የጥናት መድረኮችን እንዲያዘጋጅ፣ አፈጻጸሙንም በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። ሁለተ ለሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጻሕፍትና የሴሚናሪ ደቀ መዛሙርት የሚሰጠው የምስክር ወረቀት ዲግሪ እንዲሆን በተወሰነው መሰረት በመማር ላይ ያሉትና በቀድሞ ስርዓተ ትምህርት ተምረው በመመረቅ ቤተክርስቲያናችንን በማገልገል ላይ የሚገኙ ምሩቃን ተጓዳኝ ትምህርቱን ተምረው ዲግሪያቸውን ማግኘት እንዲችሉ የቀረበው ስርዓተ ትምህርት ተግባራዊ እንዲደረግ በኮሌጁ የተጀመረው ሁለገብ ህንጻም በተያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶስ ወስኗል። ሶስተኛ በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየአመቱ እንዲካሄድና የአቋም መግለጫው ላይ የቀረቡት ሀሳቦች በመንበረ ፓትርያርክ ጠቅላይ ጽህፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስ ውሳኔ አሳልፏል። አራተኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየ የተወጣጅ ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽራ ሚኒሊክ ህንፃ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሳባ ሀሳቢ ኮሚቴ ተሰይሞም ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ትሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። አምስተኛ በአዲስ አበባ ሀገረ ስብከት ጽህፈት ቤት የተፈጠረውን የአስተዳደር ችግር አስመልክተው በብጹ የጸዋን አባቶች የሚመራው አጣሪ ልዑክ ባቀረበው ሪፖርት መሰረት ውይይት በማድረግና የስራ ኃላፊዎቹን በማንሳት ቅዱስ ሲኖዶስ አስተዳደራዊ ውሳኔዎችን አስተላልፏል። ወደፊትም በየደረጃው ያለውን ችግር ማስተካከል ይቻል ዘንድ ችግሩን እያጠና የሚያቀርብ ኮሚቴ እንዲቋቋም ምልአተ ጉባኤው ወስኗል። ስድስተኛ ዝክረኒቂያ በሚል መሪ ቃል ከመላው ሀገራችን በተወከሉ የምስክር ጉባኤ ቤቶች መምህራን የጥናት ውይይት የቀረበው ምክረ ሀሳብ በተካሄደው ጉባኤና የጥናት ውይይት የቀረበው ምክረ ሀሳብ እጅግ የሚጠቅም የሊቃውንት ድምፅ በመሆኑ በነገረ ማርያም፣ በነገረ ክርስቶስና በሌሎች አስተምሮዎች ዙሪያ የተሰጡት ሀሳቦች የቅዱሳት መጻሕፍት ትርጓሜን መሰረት በማድረግ ተብራርቶና ተስተካክሎ የጎደለው ሞልቶ የጠመመ ተቃንቶ በሊቃውንት ጉባኤ በኩል በመጽሐፍ መልክ እንዲታተም፣ በሚዲያ ሊተላለፍ የሚገባው አስተምሮ ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ፣ የሊቃውንት ጉባኤውም በተሟላ የሰው ኃይልና በጀት ተጠናክሮ እንዲደራጅ፣ ሀገር አቀፍ ጉባኤው በአመት ሁለት ጊዜ እንዲደረግና የጉባኤው መዋቅር በየሀገረ ስብከቱ እንዲጠናከር ቅዱስ ሲኖዶስ ወስኗል። ሰባተኛ፣ የመናገሻ አምባ ማርያምና የጋራው ደብረ መድኃኒት መድኃኔ ዓለም አንድነት ገዳም ጥንታዊ የሆነ ሰፊ ታሪክ ያለው በመሆኑ ሁለቱ ገዳማት በአንድ አበምኔት በአንድነት ገዳም ስርዓት በጋራ እንዲመሩ ቅዱስ ሲኖዶስ ወስኗል። ስምንተኛ፣ በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት መነኮሳትን ከመላክ ጀምሮ በአስተዳደራዊ እና ቀኖናዊ አሰራር ክፍተት ምክንያት የተከሰቱ ችግሮችን በማረምና ሊቀ ጳጳሱን ሰውን በማዛወር ማዕከላዊ መዋቅር እንዲጠበቅ ቅዱስ ሲኖዶስ የወሰነ ሲሆን ነባሩ መተዳደሪያ ደንብ ተሻሽሎ እንዲቀርብ በብፁዓን ሊቃነ ጳጳሳት የሚመራ ኮሚቴ ሰይሟል። ዘጠነኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህገ ልቡና በሕገ ወሪትና በሕገ ወንጌል ያገኘቻቸውም ዶግማዊ፣ ቀኖናዊና ትውፊታዊ ሀብቶቿ የህግ ጥበቃና ከለላ አግኝተው ሃይማኖታዊ፣ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁም ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔ ሰጥቷል። አስረኛ የ2018 ዓ ም የመደበኛና የካፒታል ዓመታዊ በጀት ብር 5 ቢሊዮን 47 ሚሊዮን 415607 ብር 5 ቢሊዮን 47 ሚሊዮን 415607 ብር ከ25 ሳንቲም እንዲሆንና የበጀት አርዕስቱ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። 11ኛ በቅድስት ስላሴ መንፈሳዊ ዩኒቨርሲቲ በመገንባት ላይ የሚገኘውን ህንፃ በተመለከተ የተፈጠረው የአሰራር ግድፈት እንዲታረም መንግስቲው ከባንክ ጋር የገባው የብድር ውል እንዲቋረጥና የተጀመረውን ህንጻ በራሱ አቅም እንዲገነባ ሆነው የቤተክርስቲያናችንን አንጡራ ሀብት ማለትም ህንጻዎችን፣ መሬቶችንና ሌሎች ቋሚ ንብረቶችን በማስያዝ የሚደረጉ ብድሮች ተፈጻሚ እንዳይሆነው የሚያደርግ መመሪያ ለሁሉም አህጉረ ስብከት እንዲተላለፍ ቅዱስ ሲኖዶስ ወስኗል። 12ኛ የቤቶችና ህንጻዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የስራ ክፍተቱን በማረም በየደረጃው ያሉ ኃላፊዎች እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቷል። አስራ ሶስተኛ የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ምርጫን አስመልክተው በስራ ላይ የነበሩ ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑም ለቀጣይ ሶስት አመታት የሚሰሩ ብፁዓን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁዓን አበው ሊቃነ ጳጳሳትን በመሰየም ምልዓተ ጉባኤው ተገቢውን ምርጫ አከናውኗል። በዚሁ መሰረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁዕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡብ ባዊ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስን መርጦ ሰይሟል። ለመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀጳጳስን መርጦ ሰይሟል። ብፁዕ አቡነ ህርያቁስ የሃድያና ስልጤ አህጉረ ስብከትን እንደያዙም የአዲስ አበባ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም ሊቀጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መርጦ ሰይሟል። ብፁዕ አቡነ ሄኖክ የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ ብፁ አቡነ ሄኖክ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ናትናኤል የሚኒሶታና የኮሎራዶ አህጉረ ስብከት ሊቀ ጳጳስ ሆነው እንዲሰሩ ቅዱስ ሲኖዶስ መድቧል። አስራ አራተኛ ብጹ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁ አቡነ ፊልጶስ የደቡብ ኦሞና አሪዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ህዝበ ክርስቲያን ይቅርታ በመጠየቅ የሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱ የሆነውን የቤተ ክርስቲያንን አስተምሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልአተ ጉባኤው ወስ 15ኛ በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንን ልዕልና፣ የቅዱስ ሲኖዶስን ክብር የሚጋፋ፣ የአባቶችንና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየው ግ ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት፣ ጥላቻና ደም መፋሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለም ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓ.ም ዓመታዊ ጉባኤውን በጸሎት አጠናቋል። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ። አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ፣ ሊቀ ጳጳዛ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት ግንቦት 20 ቀን 2017 ዓ.ም፣ አዲስ አበባ፣ ኢትዮጵያ። የቅዱስ ቅዱስ ሲኖዶስ ምልአተ ጉባኤ የሶስቱን ብፁዓን አባቶች አስተምሮ አስመልክቶ ውሳኔ አስተላለፈ። ተጨማሪ ያለን። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ግንቦት 19 ቀን 2017 ዓ.ም የመጨረሻ የጉባኤ ውሎን አስመልክቶ የብፁዓን አባቶች አስተምሮ በተመለከተ ቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስቱ ብፁዓን አባቶች ማለትም በብፁዕ አቡነ ፊልቆስ ሊቀጳጳስ፣ በብፁዕ አቡነ ባርናባስ ሊቀጳጳስ፣ በብፁዕ አቡነ ገብርኤል ሊቀጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የ ውሳኔ ሀሳብም ቀርቧል። ምላተ ጉባኤ የሶስቱን አባቶች አስተያየት አዳምጦ የሚከተለውን ውሳኔም አስተላልፏል። በሶስቱ ብፁዓን አባቶች ማለትም በብፁዕ አቡነ ፊሊጶስ ሊቀጳጳስ፣ በብፁዕ አቡነ በርናባስ ሊቀጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ በመጠየቅ በሊቃውንቱ ጉባኤ የቀረበውን እውነተኛ የቅዱስ ቤተ ክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽ ለተፈጠረው ስተትም ይቅርታም ጠይቀዋል። የቅዱስ ሲኖዶስ ተ ጉባኤ ቅርታቸውን በመቀበል ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሀን ስርጭት አገልግሎት ድርጅት ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምህሮአቸውን አርመው አስተካክለውም እንዲያስተላልፉ መምሪያም ሰጥቷል። ወደፊቱም ብፁዓን ሊቀጳጳሳትና መምህራን የሃይማኖት ትምህርት ሳይሸረሸር ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአክራሪ ጉዳዮች ላይ በግለሰብ ደረጃ ምላሽ እንዳይሰጥም ጉባኤ ወስኗል። ሊቃውንት ጉባኤ በአመት ሁለት ጊዜ እንዲከናወን የቅዱስ ሲኖዶስ ምልአተ ጉባኤ ወሰነ። መምህር ኢሳያስ ዝርዝራለሁ። የዝክረኒቂያ ጉባኤ በዓመት ሁለት ጊዜ ከጥቅምትና ግንቦት ርክበ ካህናት ጉባኤ በፊት እንዲከናወን የቅዱስ ሲኖዶስ ምልአተ ጉባኤ በትላንትናው ዕለት ውሳኔ አሳርፏል። 13ኛ ቀኑን ያስቆጠረውና በዛሬው ዕለት መግለጫ የሰጠው 132 ኛው መደበኛ የቅዱስ ሲኖዶስ ምልአተ ጉባኤ ከሚያዚያ 20 እስከ 22 ቀን 2017 ዓ ም ዓለም አቀፍ ዝክረኒቂያ የሊቃውንት ጉባኤ ተወያይቶ ያቀረበውን የአቋም መግለጫ በሙሉ ድምፅ መቀበሉን ገልጾ የተለያዩ ውሳኔዎችን አሳልፏል። በዚህ መሰረት ሲያቀርብበት በዝክረ ኒቅያ ጉባኤ ወቅት በጉባኤ መምራን ሊቃውንት አማካኝነት በነገረ ማርያምና በነገረ ክርስቶስ አስመልክተው ያቀረቡት ኦርቶዶክሳዊ የእምነት ትምህርት በሊቃውንት ጉባኤ ታይቶና ተሟልቶ በመጽሐፍ መልክ እንዲወጣና እንዲታረም። በተጨማሪም በነገረ ክርስቶስና በነገረ ማርያም ትምህርት በሚዲያ የሚተላለፈው ተለይቶ በሊቃውንት ጉባኤ መምራን ብቻ በጎላና በተረዳ መልክ እንዲቀርብ ወስኗል። ከዚሁ ጋር የሊቃውንት ጉባኤ ክፍሉን አስመልክቶ ያቀረበው ጥናት አግባብነቱ ስለታመነበት ተከታዩን ውሳኔ አሳ። አሳልፏል። በዚህም ጉባኤው በተማሪ የሰው ኃይል እንዲደራጅና ለስራው የሚያስፈልገውን ነገር ሁሉም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ልዩ ትኩረት ተሰጥቶት እንዲሟላለትና የበጀት ድጋፍ እንዲደረግ የዝክረንቅያ ጉባኤ በአመት ሁለት ጊዜ ከጥቅምትና ከግንቦት ርክበ ካህናት በፊት እንዲከናወን የሊቃውንት ጉባኤ በቀረበው አቋም መግለጫ መሰረት፣ አንደኛ የእቅበተ ሃይማኖት ዘርፍ፣ ሁለተኛ የቀኖናና ስርዓት አምልኮ ዘርፍ፣ ሶስተኛ የቅዱሳት መጻሕፍት ትርጉም ዘርፍ፣ አራተኛ የታሪክ ባህልና ሳይንስ ዘርፍ፣ አምስተኛ የጥናት የምርምር ዘርፍ እንዲሁም የማህበራዊ ሚዲያና ተያያዥ ዘርፍ በሚል በተጠና ሁኔታ ተሟልተውለት ከቋሚ ሲኖዶስ መመሪያ እየተቀበለም እንዲሰራና በቀጣይም እስከ አህጉረ ስብከት ያለው መዋቅራዊ አደረጃጀትም ተጠናክሮ እንዲቀጥል ሲል ምልአተ ጉባኤው ወስኗል። ደጆች አይዘጉ ጠቅላላ ማህበር ከ139 በላይ የሆኑ የተዘጉ አብያተ ክርስቲያን ማስከፈቱና ስራ ማስጀመሩን ገለጸ። ተጨማሪ አለ። ደጆችሽ አይዘጉ ማህበር ዋነኛ ዓላማው የተዘጉ አብያተ ክርስቲያናትን አስከፍቶ አገልግሎት በማስጀመር ራሳቸውን እንዲችሉ ማድረግ ሲሆን አገልግሎት ለማከናወን በርካታ ልዩ ልዩ የልማት ስራዎችንም እየሰራ ይገኛል። አቶ ሙልጌታ ተገኘ የደጆችሽ አይዘጉ ዘጉ ጠቅላላ ማህበር የአዲስ አበባ ማካከል ዋና ስራ አስኪያጅ ማህበሩ ከምስረታው ጀምሮ በቁጥር ከመቶ ሰላሳ ዘጠኝ በላይ የሆኑ በሀገራችን የገጠር ክፍሎች የተዘጉ አብያተ ክርስቲያናትን የማስከፈት ስራዎችን በመስራቱ አገልግሎት ማስወጣትም ጀምረዋል፣ ብለዋል። አክለውም ከማስከፈት ተግባራት ባሻገር ከ54000 ብር በላይ በወጣበት ለተለያዩ አድባራትና ገዳማት አገልጋዮች ወራዊ ደሞዝ ክፍያ መፈጸሙን እንዲሁም ለአብነት ትምህርት ማስኬጃ ከ19000 ብር በላይ ወጭ መድረጉንም ተናግሯል። በማህበሩ የሀዋርያዊ ተልእኮ ክፍል ኃላፊ የሆኑት አቶ ቴዎድሮስ ወንዲፍረው በበኩላቸው በቅርቡ በሶስት ወረዳዎች የአካባቢ ቋንቋ የሚችሉ በምዕመናን እና በካህናት መካከል ያለውን የቋንቋ ችግር የሚፈቱ ባሉበት በቀያቸው የሚያገ ሲያገለግሉ 60 ካናት ስልጠና እንደሚጀምሩም ገልጸዋል። አንድ የሆነው የቤተ ክርስቲያን አገልግሎት እንዲሳካ በግቢ አቅማቸው የጎለበቱ በከተማ ያሉ አድባራት በገጠር የሚገኙ አብያተ ክርስቲያናትን በመደገፍ ረገድ ኃላፊነታቸውን መወጣት ይጠበቅባቸዋል ሲሉ አቶ ቴዎድሮስም አሳስበዋል። ግንቦት ሃያ ቀን 2017 ዓ ም ከንቁ ሚዲያ ደረስላችሁ ዜናዎች እን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ሀገሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።